በፍቅር አቅሟ ተዳክሞ በፍቅር አቅሟ ተዳክሞ አልናግርም እንዲ ነው ብዬ ፍቅር ያረገኝን በምን አንድ በቴ አውራ ታቅቶ አቅም ጨርሼ

የረስብስ ሰ ዛሬ ትማትን የናዝሬቱ ኢየሱስ ቆሻሻችንን ያስወግድክልን ሰው ያደረከን አክብረህ በከበረው ጉባኤ ፊት በፊትህ እንድናገለግል የጠራህን ክብራችን እናመሰግናለን እንወድሃለን ጊዜውን ባርክልን ተናገረን ከፍ ከፍ እናደርግሃለን መንፈስ ቅዱስ ቃል ለፍርድ ሳይሆን ለህይወት ይሁንልን። ሰላሳ ስልሳ መቶ ፍሬን በእኛ አፍራ እግዚአብሔር ሆይ ለም መሬት አርገን ምቹ መሬት አድርገን ጠንካራው እንደ ድንጋይ የሆነው ነገር ከልባችን ይወገድ። እግዚአብሔር ሆይ ሾውነት ከሕይወታችን ይነቀል። ልባችንን ለም መሬት አድርገው ለቃል የሚመች አንተ ደስ የምትሰኝበት ላንተ ፍሬ የሚያፈራ እግዚአብሔር ሆይ ለመሬት እንድታደርግልን ጭንጫውን ከኛ ላይ እንድትወስድ እንድታስወግድልን በመንፈስህ እንድታረሰረሰን እንማጸናሃለን። ክብር ምስጋና ለስም ይሆን፣ ከፍ ከፍ እናደርግሃለን በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሆን። ለእግዚአብሔር ቃል ክብር ዮሐንስ ወንጌል ምዕራፍ አንድ ላይ እናወጣና በእግሮቻችን ቆመን ከ6 እስከ 13 ያለውን ክፍል አንብበን እንቀመጣለን። ሃሌሉያ። የዮሐንስ ወንጌል ምዕራፍ አንድ ከቁጥር 6 እስከ 13 በአንድ ላይ እናነባለን። በፊቱ ትርጉም ነው የማነበው። በጌታ ስም እናንብብ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። አሜን። ለጌታ ክብር ሰጥተን እንቀመጥ። ሃሌሉያ ለጌታ ክብር እንደገና እናምጣ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬ የማካፍላችሁ ቃል በዘር ያይደለ በፀጋ የሆነ የእግዚአብሔር ልጅነት በሚል ነው። አሜን። እስቲ ከእኔ በኋላ በሎ በዘር ያይደለ በሎ በፀጋ የሆነ የእግዚአብሔር ልጅነት። አሜን። እስቲ ድገሙና በዘር ያይደለ በሎ በጸጋ ግን የሆነ የእግዚአብሔር ልጅነት አሜን። ሃሌሉያ፣ ክብር ለኢየሱስ ይሆን። በዚህ ክፍል ላይ ሐዋርያው ዮሐንስ በዮሐንስ ወንጌል መጽሐፍ እንደምንመለከተው ይህንን አንባቢያን አንብበን በክርስቶስ ኢየሱስ በማመን ሕይወት የሆንልን ዘንድ ለዚህ ዓላማ እንደ ጻፈልን ይገልጽልናል። በተለይ በመጨረሻው ምዕራፎች አካባቢ ምዕራፍ 20 ላይ ይህን እናገኛለን እና የመጀመሪያዎቹ የዮሐንስ ወንጌል መልእክት ወይም ይቅርታ ወንጌል ክፍሎች የጌታችን የኢየሱስ ክርስቶስን ተአምራት፣ ምልክቶች ማንነቱን የሚገልጹ ናቸው። በተለይ ከአንድ እስከ አስራ ሁለት ያሉት ክፍሎች ማለት ነው። ከአስራ ሶስት በኋላ ያሉት ክፍሎች እስከ ሀያ ድረስ ያሉት በኢየሱስ የመጨረሻ በምድር ላይ የነበረውን ቆይታ የሚያሳዩ የመጨረሻ ሳምንት ላይ እግዚአብሔር በእርሱ በልጁ በኢየሱስ ክርስቶስ የገለጠውን ክብሩን የሚያሳይበት ነው። ብዙ ስለ ታሪካዊ ዳራ እያወራው ጊዜ መውሰድ አልፈልግም። ወደ እግዚአብሔር በልቤ በልቢ ወደ ወደ አስቀመጠው ሐሳብ መግባት ፈልጋል። በዚህ ክፍል ላይ እንደምንመለከተው ዮሐንስ ወንጌላዊው ወይም ሐዋርያው ስለ ጌታችን ኢየሱስ ክርስቶስ ከጅማሬ ጀምሮ የነበረውን ማንነቱንና ደግሞም የመምጣቱን ዓላማ በዚህ አሁን ባነበብነው ክፍል ላይ ያስቀምጥልናል። ከላይ ቁጥር አንድ ጀምሮ ስናነብ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ብሎ ይናገራል። ሃሌሉያ! ስለዚህ በመጀመሪያ የነበረው ቃል የተባለው እርሱ እግዚአብሔር ነው ይለናል። ይሄ ቃል እግዚአብሔር ነው፣ ከእግዚአብሔር ጋርም ነበር፣ በመጀመሪያም በእግዚአብሔር ዘንድ ነበረ። ያለ እርሱ አንዳችም ነገር አልሆነም። እርሱ ያልፈጠረው የእጁ አሻራ ያላረፈበት ፍጥረት የለም። ስለዚህ ሁሉ በእርሱ ነው የሆነው። ሁሉ በማን ሆነ? በቃል ሆነ፣ ወይም በጌታችን በኢየሱስ ሆነ። ቃል ሥጋ ሆነ ስለሚል ቁጥር 14 ላይ ሁሉ በእርሱ ሆነ። በእርሱ ሕይወት ነበረች። እስቲ ከእኔ በኋላ በሉ፣ ሕይወት ነበረች በሉ። ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል ጨለማም አላሸነፈውም። አሜን ሃሌሉያ ክብር ለኢየሱስ ይሆን እንግዲህ ከዚህ በኋላ አንድ ነገር ይነግረናል ከእግዚአብሔር የተላከ በተለይ ይህንን ከስድስት እስከ አስራ ሶስት ያነበብኩትን ክፍል በሶስት መልኩ ከፋፍለን ማየት እንችላለን ከስድስት ከዘጠኝ የመጀመሪያው ክፍል ነው። ይሄ ክፍል ስለ ምስክሩ ይናገራል። ክብር ለጌታ ይሁን አሜን። ስለ መስካሪው ይናገራል። እስቲ መስካሪው በሉ አሜን። ክብር ለኢየሱስ ይሁን ሃሌሉያ። ይሄ ሰው በሌሎችም ወንጌላት ላይ እንደምንመለከተው በማቴዎስ ወንጌልም ላይ እንደዚሁ ምዕራፍ ሶስት ጀምሮ ስለ መጥምቁ ዮሐንስ ይነግረናል። ራሱ ዮሐንስ የገመል ጠፍር ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር፣ ምግቡም አንበጣና የበረሃ ማር ነበር ይላል የማቴዎስ ወንጌል ምዕራፍ 3 ቁጥር አራት ላይ ስናነብ። ስለዚህ ይሄ መጥምቁ ዮሐንስ የተባለ ሰው መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በይሁዳ ምድር ምድረ በዳ እየሰበከ መጣ ይላል። እና ይህ ሰው ሲጠየቅ ማን፣ አንተ መሲሁ ነህ ተብሎ ሲጠየቅ አይደለውም ብሎ ይመልስላቸዋል። ዮሐንስ ወንጌል ምዕራፍ አንድ ላይ እንደምናነበው ከነቢያት አንዱ ነህ ይሉታል። ኤልያስ ነህ ይሉታል አይደለውም እና ምንድን፣ ለምን ታጠምቃለህ ብለው ሲጠይቁት የሚላቸው ነበር፣ እኔ በምድረ በዳ የሚጮ ሰው ድምፅ ነኝ ይላቸዋል። ምንድ ነኝ? ድምፅ ነኝ፣ ምልክት ነኝ፣ ድምፅ ነኝ። የጌታን መንገድ አዘጋጁ ጠርጊያውንም አቅኑ እያለ በምድረ በዳ የሚጮ ሰው ድምፅ ነኝ፣ ምስክር ነኝ ይላል። ለዚህ ነው ዮሐንስ መግቢያችን ላይ እንዳነበብነው ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ከማን የተላከ ነው ይላል። ጌታ ኢየሱስ በነበረበት ዘመን ራሳቸውን ያሰማሩ በራሳቸው ፍቃድ፣ ለማገልገል የወጡ በራሳቸው ፍቃድ እና በራሳቸው ተነሳሽነት ለማስተማር፣ ለማገልገል፣ ድምፅ ለመሆን የወጡ ነበሩ። ነገር ግን ዮሐንስ ከሰው ፍቃድ ከራሱም ሳይሆን ከእግዚአብሔር የተላከ ብሎ ይናገራል። አሜን። ስለዚህ ተልእኮ ከእግዚአብሔር እንደነበረ ዮሐንስ ይነግረናል። አጥማቂው ዮሐንስ ተልእኮውን ከራሱ ያመጣ ወይም ደግሞ በራሱ ፍቃድ የተሰማራ ሳይሆን ቅዱስ ከሆነው ከእግዚአብሔር የተለየ ተልእኮን ዓላማን ይዞ ሊመሰክር እንደወጣ ይነግረናል። ምስክር የሚለው ቃል በተለይ በግሪክ ማርቱሪያ የሚለው ቃል ሰማአት ወይም ማርታየር የሚለው ቃል በእንግሊዝኛ የወጣበት ቃል ነው፣ ወይም የወጣበት ቃል ነው። ሰማእት መጨረሻውም መሰማትነት ነው አይደል? የሚያለፈው አንገቱ ለእውነት ስለመሰከረ አንገቱ ተቆርጦ በሚያሳዝን ሁኔታ በወይኒ በታሰረበት እንዳረፈ እንመለከታለን፣ እንደሞተ እንመለከታለን። እና ዮሐንስ በወንጌሉ ስለዚህ ሰው ሲናገር ምን ይላል? እውነተኛው ብርሃን ወደ ዓለም መጣ እና ከእግዚአብሔር የተላከው ዮሐንስ ደግሞ የሚባል አንድ ሰው ነበረ። ስለዚህ እውነት ሊመሰክር የመጣ እንደሆነ እንመለከታለን። ዮሐንስ የሚባል አንድ ሰው ነበረ። ቁጥር ሰባት ላይ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ስለዚህ የዮሐንስ ልኮ አንድ ነው፣ ምስክር መሆን። ሃሌሉያ! የጫማውን ጠፍር እንኳን ልፈታ የማይገባኝ ከእኔ በኋላ የሚመጣው ከሁሉ ይልቃል እያለ ማንን ያከብር ነበር? ኢየሱስን ያከብር ነበር። ሰዎች ክብርን ሲሰጡት፣ ኖ፣ ክብር የሚገባው አለ፣ እኔ መንገድ ጠራጊ ነኝ ይላቸው ነበር። ነቢይ ነኝ፣ የተቀባው ነኝ፣ የተላኩ ነኝ እያለ ሲፎክራ እንመለከትም። ነገር ግን ድምፅ ነኝ፣ ክብር የሚገባው አለ ክብር የሚገባው እኔ በውሃ ጠምቃችኋለሁ፣ በእሳትና በመንፈስ ቅዱስ ኃይል የሚያጠምቃለ ገናና አለ የተፈራሃለ እያለ ወደ ኢየሱስ ያመለክት ነበር። ታውቃላችሁ ጌታ ኢየሱስ ስለ ዮሐንስ ሲናገር ከሴት ከተወለደ እንደ ዮሐንስ ያለ ነቢይ አልተነሳም ብሎ መስክሮለታል። ስለዚህ በብሉይ ኪዳን ካሉ ነቢያት ሁሉ ይልቅ በጣም በትልቅ ቅባትና ስልጣን ያገለገለው ማን ነው? አይሰማ? ማን ነው? ዮሐንስ ነው። ዮሐንስ በምድረ በዳ ሲጮ ምድር ትናወጣለች። ታምራት ድንቆችን ሲያደርግ አናይም፣ ግን ዮሐንስ ከተናገረ ነገስታት ይንቀጠቀጣሉ። ምድሪቱን የሚገዛ ቅባት ነበረው ዮሐንስ ድምፅ ነው። የእግዚአብሔር ድምፅ ያለበት ነው። የእግዚአብሔር ክብር የተሸከመ የእግዚአብሔር ክብር የሚገለጥበት ሰው። ነገር ግን አንድ ነው፣ ስራው ምን ማድረግ ነው? ወደ ኢየሱስ ምን ማድረግ ነው? ማመልከት፣ ማመላከት ነው ስራው። ሌላ ተልእኮ አልነበረውም ይላል የተላከበት ዓላማ የገባው ደግሞም ዓላማውን ፈጽሞ ያለፈ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ዛሬ ብዙዎች አገልግሎት፣ ክርስትናን፣ ዝና፣ ክብርን፣ ጥቅምን፣ ፐርሰናል የሆነ ነገርን ማሳያ አድርገው በሚያቀርቡበት በዚህ ዘመን ዮሐንስ ትልቅ ትምህርት ይሆነናል። የሕይወታችን ከፍተኛ ጥሪ ምን እንደሆነ ከዮሐንስ እንማራለን። ዮሐንስ በዘመኑ ወደ ኢየሱስ ክርስቶስ እያመለከተ አለፈ። ጌታ ኢየሱስ ምን አለ? ዮሐንስ በዘመኑ መብራት ነበር፤ ግን ምን አይነት መብራት ነበር? እንደ ሻማ የሚቀልጥ ወደ እውነተኛው ብርሃን እየጠቆመ ያለፈ ምስክር ስለዚህ አንዳንዶች እንደሚሉት ዮሐንስ እንደ ጨረቃ ነበረ ይኖረው ይላሉ ጨረቃ የራሷ ብርሃን የላትም ከፀሐይ የተቀበለችውን ብርሃን ግን ምን ታደርጋለች ታስተላልፋለች አይደለም ስለዚህ ጨረቃ የራሷ ብርሃን እንዳልነበራት ሁሉ ዮሐንስ እንደ ጨረቃ የክርስቶስን ብርሃን፣ የእግዚአብሔርን ብርሃን ወደ ትውልዱ ያስተላለፈ ሰው ነበረ ይላሉ። እኔም እስማማለሁ። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ወገኖቼ አንድ እውነት እንዲቀርልን እፈልጋለሁ። በህይወታችን ውስጥ ያለው የእግዚአብሔር ዋነኛ ዓላማ ለክርስቶስ እንደ ዮሐንስ መስካሪዎች መሆን ነው። የዘመኑ መጥምቀ ዮሐንስ መጥምቆ ዮሐንስ መሆን ነው። ወደ ክርስቶስ የሚያመለክት፣ ወደ ብርሃኑ የሚያመለክት፣ እኔ ላንስ እሱ ከፍ ሊል ይገባል ብሎ እንዳለው ማለት ነው። ወደ ኢየሱስ። ሃሌሉያ፣ ክብር ለኢየሱስ ሲሆን ዛሬ በየትኛውም የህይወት የኑሮ ጎዳና ላይ ብትመላለስ ምንም አይነት ሙያ ቢኖርህ ሰራተኛ ብትሆን ተቀጣሪ ብትሆን ቀጣሪ ብትሆን ጠበቃ ብትሆን ምንም አይነት ሙያ ቢኖርህ ደግሞም ጥበቃም ብትሆን ተማሪም ብትሆን አስተማሪም ብትሆን ወላጅም ብትሆን ልጅም ብትሆን ጓደኛም ብትሆን ወዳጅም ብትሆን በህይወትህ እግዚአብሔር ሊሰራው ወይም ደግሞ ሊፈጽመው የሚፈልገው ተልእኮ አንድ ነው። እሱ ምንድን ነው? ምልክት እንድትሆን። አሜን። እስቲ ምልክት ነኝ በለኝ። እስቲ ምስክር ነኝ በለኝ። የመጀመሪያው ነገር ምስክር፣ የማ ምስክር፣ የኢየሱስ ምስክር። አሜን። ሰዎችን ወደ ክርስቶስ የምታመጣ አሜን። እኔ በኢየሱስ አረፍኩ። ኢየሱስን ተቀብዬ ሕይወትን አገኘው። እውነተኛ እርካታን አገኘው። እውነተኛ ደስታን አገኘው። ወንድሜ አንተም ከመቅበዝ በዝ ረፍ። እህቴ አንቺም ቀመቅ ከመቅበዝበዝ ረፍ። ይብለ ወደ ኢየሱስ የምታበራ የምታሳይ መሆን አለብህ። አሜን እግዚአብሔር በሕይወታችን ያስቀመጠው ትልቁ ጥሪ ይሄ ነው ወገኖቼ ወደ ብርሃኑ እንድናመለክት። አሜን። ወደ ብርሃኑ እንድናመለክት። አንዳንድ ሰዎች ዮሐንስን እንደ መንገድ ምልክት ጠቋሚ አድርገው ያስቀምጡታል። መንገድ ላይ ምልክቶች አሉ። በዚህ ጋር መታጠፍ አይቻልም፣ ክልክል ነው። በዚህ ጋር ዞረ መመለስ ትችላለህ። ይሄ ወደዚህ ነው የሚወስድህ፣ ይሄኛው ደግሞ ወደዛ ነው የሚወስድህ፣ ይሄኛው ወደዚህ ይመልሳል ብለው ምልክትን ይሰጣሉ አይደለም። ስለዚህ ዮሐንስን ስንመለከት ዮሐንስ የሚያመለክተን ወደ አንዱ ነው። አሜን ወደ ማን ነው የሚያስመለክተን? ወደ ኢየሱስ ነው። አሜን ክብር ለኢየሱስ ይሆን ስለዚህ በሕይወት ዘመናችን ሁሉ ወደሱ ሱ እየጠቆመን ጌታን እያሳየን እንድንኖር ተጠርተናል። አሜን። ብርሃን አልነበረም ይላል ዮሐንስ። ዮሐንስ በራሱ ስታር አልነበረም። ዮሐንስን ሊያከብሩት ሲፈልጉ ነው ኖኖ፣ ክብር የሚገባዋል እናንተ የማታውቁት በመካከላችሁ ግን ያለ እግዚአብሔር የመረጠው አለ። ከፍ ሊል የሚገባው አለ። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ። ከእኔ በኋላ ይመጣል፣ ከእኔም በፊት ነበረ፣ ከእኔም ይልቅ የከበረ ሆኗል። አሜን። ከእኔ በፊት የነበረ ደግሞም የከበራል። ሃሌሉያ እያለ ይመሰክር ነበር ዮሐንስ። ወገኖቼ ዛሬ በሕይወታችን የክርስቶስ ምስክሮች ለመሆን መወሰን አለብን። አሜን። የማን ምስክር? የክርስቶስ ምስክር። አንዳንድ ሰው ሕይወቱን ስታዩት የክርስቲያን ሕይወት ክርስቶስ ያለበት ሕይወት ክርስቶስ የሚሸተትበት ህይወት አይደለም። ስለዚህ ወደ ክርስቶስ ሳይሆን ወደ ሌላ ነው የሚያመለክተው። ነገር ግን እንደዚህ እንድንሆን አይደለም፣ እንደ ዮሐንስ አሜን። ወደ ማን የምናመለክት? ወደ ክርስቶስ የምናመለክት መሆን አለብን። እግዚአብሔር ለዚህ ጠርቶናል። አማኞች ሁላችንን እግዚአብሔር ለዚህ ጠርቶናል። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ ስምንት ላይ ቁጥር 12 ላይ አንድ እውነት ይነግረናል። እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። የሚከተለኝ ምን ይሆንለታል? የህይወት ምን አይሰማም? የህይወት ምን ይሆንለታል እንጂ በጨለማ ስለዚህ ሰው በጨለማ እየተመላለሰ የክርስቶስ ምስክር መሆን ይችላል? አይችልም። አትሳቱ። ጽድቅን የማያደርግ በምን በምን ይኖራል ይላል? በጨለማ ወንድሙን የሚጠላ በምን ይኖራል ይላል? ስለዚህ በክርስቶስ ሕይወት የማይኖር ሁሉ በምን ይኖራል? በጨለማ ይኖራል። ስለዚህ በጨለማ የሚኖር ደግሞ የብርሃን ምስክር መሆን አይችልም። ዮሐንስ ሐዋርያው እንዲሁ ምስክር እንደነበረ በራእይ ላይ ይነግረናል። ራእይ መጽሐፍ ምዕራፍ አንድ ቁጥር ዘጠኝ ላይ እኔ ወንድማችሁ የሆኑ ከእናንተም ጋር አብሬ መከራውንና ትዕግስቱን የኢየሱስ ክርስቶስንም ትዕግስት የመካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር። እስቲ በሉ ከእኔ በኋላ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ አለ። ለምን ምስክር? ስለ እግዚአብሔር ቃልና ስለ ማን? ስለ ኢየሱስ። ምን? አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በኢሳይያስ ትንቢት ላይ አንድ ነገር ነበረ ያለው። በክቡር ዙፋኑ ላይ ሆኖ ዮሐንስ የሰማው ማንን ልላክ ማንስ ይሄድልናል? ሲል ሰማው። እኔም እነሆኝ እኔን ላከኝ አልሁ ይላል። አሜን። ዛሬ እኔን ላከኝ የሚል አለ? እግዚአብሔር እንዲልከው የሚፈልግ የእግዚአብሔርን ተልኮ የእግዚአብሔርን ዓላማ በሕይወቱ ኖሮ ማለፍ የሚፈልግ ሰው እጆቻችሁን አሳዩኝ። እግዚአብሔር አምላክ በኢየሱስ ክርስቶስ ስም እውነተኛ ምስክሮች ያድርገን። ሃሌሉያ። ዮሐንስ እስከ ሞት የታመነ እውነተኛ ምስክር ነበረ። ለዚህ ብርሃን ራሱን የለየ፣ ለዚህ ምስክርነት ራሱን የለየ ሰው ነበረ። ብርሃኑን እንከተላለን። አሜን። እኛ ብርሃን አይደለንም፣ ብርሃኑን ግን እንከተላለን ብርሃኑ ማን ነው? አይሰማ ማን ነው? ማን ነው? ኢየሱስ ነው። የምናወራው ስለ ፀሐይ ብርሃን አይደለም። የምናወራው ስለ ሕይወት ብርሃን ነው። ስለ እውነተኛው ብርሃን ነው። ስለ ሕይወት መሪነት ነው የምናወራው። ይሄ ብርሃን የናዝሬቱ ኢየሱስ ይባላል። አሜን ዛሬ በህይወታችን ላይ ያለ ጨለማ ቢኖር ይሄ ብርሃን እንዲያስወግደው እንፍቀድ። አሜን። ዳዊት ፈትሸኝ፣ መርምረኝ፣ ኩላሊቶቼን ፈትሽ፣ ልቤን አንጻው፣ ፈትሸኝ፣ አንጻኝ፣ ንጹህ አርገኝ ይላል በእግዚአብሔር ፊት። ስለዚህ ራሳችንን ዛሬ በእግዚአብሔር ፊት ማጋለጥ ይሆንልን። አሜን። ምክንያቱም ለብርሃን ምስክር እንድንሆን ተጠርተናል። እሱም እራሱ ጌታ ያለን የዓለም እንድናችሁ